ዲምን አሚኖን ላስተዋቃችሁ አንድ ወንድም አለ ሰላም አለይኩም ወራህመቱላሂ ወበረካቱ አሂ ሰላም ነህ ሰላም ነህ ሰላም ነኝ አላህ አልহামዱሊላህ ወል ሰላም ነው እያጨረበሩ ነው። በስሙ አካውንት እየከፈቱ የተለያየ ነገር እሱን አትርቢት የሚያደርግ እሱን የማይወሰፍበትን ወስ እየወሰፉት ነው ያሉት። እና ይህና አካውንቱ ኦፊሻል አካውንቱ ነው። ይው ድምፁ እየሰማችሁ ነው፣ ፎሎ አድርጉት። ያው እንደምታውቁት ደግሞ የእግር እሳት ነው ልጁ። እንደምታዩት ቀላል አይደለም። በሰዎች የሚጠሉት ስልጤ ስለሆነ እንዳይመስላችሁ። ዘለው እዛ ተነስተው ኦሮሞን ትግራይ ምናምን ትተው እዛ ዘለው እዛ ስልጤ ጋር ሄዱት። ምክንያት አላቸው፣ ሙስሊሞች ናቸውና ተጽዕኖ ስለሚያሳድር ነው። በዲኑ አይደራደርም፣ ወኔ አለው፣ ቁጭት አለው። የሰውን ያለው ሃይማኖት አይነካም። ከአንድ ካንደ በቱ የሰውን ሃይማኖት አታውቅ የሚያደርግ ቃላት አይጠቀምም። መብታችን ይከበር ነው እያለ ያለው። መብቴ ሙስሊም ነው ሙስሊም መብቱ ሀቅ ሀቅ ይከበር፣ የሙስሊም ሀቅ ይከበር ነው የሚለው ትግሉ። ሌላ ነገር ምንም አርጎ አያውቅም። ክፋሮች የሚጠሉት ለዛ ነው። ከዛም ባሻገር ደግሞ የኛዎቹ ደግሞ ጀለፈፎቹ ደግሞ ምንም ሚያውቁት ነገር የለም። በዛ ፖለቲካ ውስጥ የተነደፉ ሰዎች ቪክቲም የሆኑ ሰለባ የሆኑ ሰዎች ሳያውቁ ዝም ብለው በጭፍን ይጠሉታል። ቀረብ ብሎ ማወቅ ነው። እኔ በአካልም ነው ማውቀው በነገር አቻለኝ ሙጂም ማለት ነው። በአካል በግንባር እንደዚህ ቁጭ ብለን ያወራን ልጅ ነን። እንደ ሙጂም ማለት ነውና እና ስለዚህ ሰውን ሳታውቁ በሩቁ መጥላት ጥሩ አይደለም፣ አራምም ነው ራሱ። ጭፍን ፍቅርም ጭፍን ጥላቻም ጥሩ አይደለም። ስለዚህ ወቁት፣ ቅረቡት። ከባለቤቱ ስሙ ምንም ነገር ስትፈልጉ ከባለቤቱ ከራሱ ባለቤት አለው፣ ከባለቤቱ መታችሁ የምትፈልጉትን ነገር መስማት ትችላላችሁ። በተረፈ የሚሰራበትን ፖለቲካ የሚሰራበትን እንትን ምናምን የምታዩት ነገር እሱ ቁማር ነው። እኛ ደግሞ በቁማር አልለምን ማለት ነው። ሙጅብ የሆነ ነገር በለን። አሰላሙ አለይኩም ራህመቱላሂ በረካቱ። እንዴት ናችሁ? እንዴት አመሻችሁ? እንግዲህ በየተለያየ ቦታ ስላላችሁ እንዴት ዋላችሁም ይጨምራል። ያው ፈረስት ታይም ነው አደለ? ወሂድ ላይቭ ላይ እንደዚህ ስንገናኝ አይ ቲንክ እንደዛ ነው። እና ያው ብዙ ጊዜ ይህን ፕላትፎርም ከመመልከት ውጪ ገብቶ ላይቭ ላይ ምናምን መሳተፍ ትንሽ ያስቸግራል። ግን ደግሞ የሆነ ነገር አልተስማማኝም ተብሎ ፕላትፎርሙ መተው ብዙ ነገሮችን ያሳጣል እና እንሻላ እንግዲህ በሚመች ሰዓት አንዳንድ ጉዳዮች ላይ ከኡስታዝ ወሂድም ጋር ከሌሎች ወንድሞችም ጋር የጋራ በሚያስተሳስሩን ጉዳዮች በጋራ በምንጓዛቸው የተለያዩ ሂደቶች ላይ አብረን ኢንሻአላህ ላይቭም ይሁን አንዳንድ ነገሮችን እንግዲህ እናሳልፋለን ብዬ አስባለሁ። ያው ከዛ ውጪ ቅድም ወሂድ እንዳለው ለኔም ብቻ ሳይሆን ሌሎችንም ሰው በጭፍንም መውደድ በጭፍንም መጥላት ተገቢ አይደለም። አንድ ጉዳይ ያው ማጣራት ነው። እንደ ዲንም እንደ ጥሩ ስነ ምግባርም ያለው ሰው የሆነ ነገር በሰሙ ቁጥር ሰዎችን በግንባር ወይም ደግሞ ፊት ለፊት ምንድን ነው ስለ ጉዳይ ብሎ መጠየቅ እውነታው ላይ ለመዳረስ ትክክለኛው መንገድ እሱን። ያለበለዚያ አንዳንዶች ዝም ብለው ካለ ምንም ምክንያት ጥላቻ ያድርባቸዋል። አንድን ሰው ደግሞ ምንም ካለ መረጃ ምንም ነገር በሌለበት መጥላት በጣም ጥሩ ያልሆነ ነገር ነው። ሌሎች ነገሮችም ሲፈጠሩ በግንባር ማውራት፣ ምንድነው ብሎ መጠየቅ፣ ውዝር መስጠት በተለይ ለሙስሊም ወንድም፣ ሌላው ማማኝ ቢሆን ውዝር መስጠት እንደው ተሳስቷል እንኳን ቢባል ለወንድም ለእህቶች ውዝር እየሰጡ ነገራቶችን በጣም ማረጋጋት ያስፈልጋል። የወንድምን የእህትን ሀቅ ደግሞ ድንበር ሳይታለፍ ክብሩን በጠበቀ ሁኔታ ነገራቶችን ማየት በጣም ለራስም ክብር ነው፣ ለወንድምም ክብር ነው። በዚህ ደግሞ የወንድምን የእህትን ክብር ደግሞ መጠበቅ አጅር የሚያስገኝ ነገር ነው እና ብዙዎቻችን እዚህ ፕላትፎርም ላይ ሌሎችም ፕላትፎርም ላይ ሶሻል ሚዲያ ላይ ትንሽ እየሆነች ነገር እናገኝና ያንን ነገር አንዳንዴ ኤግዛጁሬት እያደረግን አንዳንዴ ደግሞ እኛ በተረዳንበት መንገድ ብቻ በመልቀቅ የሰዎችን ቀልብ መስፈሮች ይከሰታል። እና ለሁላችንም ያው የሰው ቀልብ በጣም ትልቅ ቦታ ያለው አላህ ዘንድ በጣም ብዙ ብዙ ነገሮችን ነው የሚያበላሽብን ነፍስንም በጣም ያቆሽሻል። እና ሁላችንም የሆኑ ነገሮች በተነገሩን ቁጥር በሰማን ቁጥር ለመያዝ በሞከር ዑዝር ለመስጠት በሞከር የወንድምን ክብር መጠበቅ ለዱኒያም ለአኼራም ትልቅ አስተዋጽኦ አለው እና ሁላችንም የአሁኔንም ጨምሮ የሆነ ነገሮች በተከሰቱ ቁጥር ከማማትና ወሬ ከማዋሰድ በጣም ተቆጥበ እንደ ወንድም ልእህት ይጠቅማል ወይ ብሎ ማሰብ፣ በማህበረሰብ ይጠቅማል ብሎ ማሰብ፣ እንደው ዲንንስ ይጠቅማል ብሎ ማሰብ ነውና እና ትስስራችን ማጠናከር ትስስራችንን ማጠናከር የአንዱን ጉድፍ ከማየት ከማየት ይልቅ እንደው እንዴት አድርጌ ወንድሜ እህቴ ላሻሽላት ብሎ መመካከር ዲን መመካከር ስለሆነ መመካከር መደጋገፉ በጣም ጥሩ ነገር ነውና እንደ አጠቃላይ አንድነታችንን በጣም መጠበቅ አለብን። የውስጥ ጉዳዮች ላይ ትኩረት አለማድረግ ያው አይነሱ አይስተካከሉ ማለት ሳይሆን፣ የውስጥ ጉዳይ እንደተጠበቀ ሆኖ ግን በውስጥ ጉዳይ እንደምታውቁት ለማውራት፣ ለመከራከር፣ ቁጭ ብሎ ለመነጋገር አጥሩ የራሳችን አጥር በጣም ጠንካራ መሆን አለበት እና ቁጭ ብሎ ለማውራት፣ ቁጭ ብሎ ለመወያየት፣ ነገራቶችን ለማስተካከል የውስጥ ነገራቶችን ልዩነቶቻችንን አንዳንድ መስተካከል መጥበብ ያለባቸውን ነገሮች በዙሪያችን ያለው ነገር በጣም ጠንካራ መሆን አለበት፣ ለሱ እንኳን ማለት ነው። ስለዚህ ሌላው ሀይል በጣም እኛን ለማጥፋት እየሰራ እኛን ኢትዮጵያዊነታችንን ለመክፈፍ እየሰራ ዲናችንን ለማጥፋት እየሰራ ተቋሞቻችንን ለማፍረስ እየሰራ አክሮታ ኃይላት በከፍተኛ ሁኔታ በከፍተኛ የኢኮኖሚ ደረጃ እና በተለያየ አይነት ሁኔታዎች ላይ እኛን ለማጥፋት እየሰሩ እኛ በጣም ቅርንጫፍ በሚባል በጣም ማይነር በሚባል ወይም ደግሞ ጊዜ ሰተ ነው። በጊዜ ሂደት ውስጥ የሚመለሱ ነገሮችን በጣም በቃ እርስ በርስ እኛ በጣም የምንዞላለመው ነገር በጣም ከባድ ነው እና የውስጥ